የደቡብ ኢትዮጵያ ክልል ዋና ኦዲት መስሪያ ቤት ዋና ኦዲተር የሆኑት አቶ አበባየሁ እርምያስ እንደ እንደገለጹት የኦዲት ስራን ሳይንሳዊ በሆነ መንገድ ማከናወን እንዲቻል የቢፒአር ትግበራ ወሳኝነት አለው። ከዚህ አኳያ ትግበራውን እውን ለማድረግ ጥናቱ መከናወኑንና በክልሉ ምክር ቤትም በኩል መጽደቁን አስረድተዋል። ቢፒአሩን ከሚመለከተው ባለድርሻ አካላት ጋር በመነጋገር በመነጋገር ያጸድቅንበት አግባብ ነው ያለው። በዘጠኝ ወራት ጊዜ ውስጥ ያለው የኦዲት ስራ አፈጻጸም የተሻለ እንደሆነና በቀጣይ ጊዜም ስኬታማ እንዲሆን በትኩረት መስራት እንደሚያስፈልግ አስገንዝበዋል። በውይይቱ ተሳታፊ የሆኑት የኦዲት ባለሙያዎች እንደገለጹት ቢፒአር ወደ ትግበራ እንዲገባ መደረጉ ትልቅ ስኬት መሆኑን ጠቁመው፣ ከኑሮ ውድነት ጋር ተያይዞ የመስክ ስራን በአግባቡ ማከናወን እንዳንችል የአበል ሁኔታ ፈተና ሆኖብናል፣ ከዚህ አኳያ የአበል ሁኔታ መሻሻል ቢችል ሲሉ ጠይቀዋል። የክልሉ ዋና ኦዲት መስሪያ ቤት ምክትል ዋና ኦዲተርና የኦዲት ዘርፍ ኃላፊ አቶ አባይነህ አቹላና ሌሎችም የስራ ኃላፊዎች ለሰራተኞች ጥያቄ ማብራሪያ ሰጥተዋል። ያንሳል የሚለው ነገር የኛም ያንሳል ነው። ትክክል ነው፣ ግን ካለው ተጨባጭ ሁኔታ አንጻር አድጀስት ተደርጎ የተስተካከለ ስለሆነ እንዲያውም ሰማንያ ሙሉ በሙሉ ቢሟላ 420 የተባለው ለሁለት ሲካፈል 210 ይሆናል ይህን ኦዲት ለማድረግ ያስችላል የሚል ግምገማ ነው መስሪያ ቤቱ የያዘው አበልን በተመለከተ 283 ብር አበል ወስዶ በፐርሰንት ስናስቀምጥ 28 ብር ነው ለቁርስ አይደል አሁን የሚፈቀደው አንድ ቡና ግን በአሁኑ ሰዓት ስንት እንደሚሸጥ ይታወቃል ግን ደግሞ ይህን እኛ ማድረግ ማሳከል እንችላለን ወይ ይህ ማስተካከል አንችልም። የኦዲት ስራው ውጤታማ እንዲሆን እንደ ከዚህ ቀደሙ በተነሳሽነት መስራት ያስፈልጋል ብለዋል። ከውጤት ተኮር ጋር በተያያዘም ከይሉንታ በጸዳ መልኩ ማከናወን እንደሚገባና ለሰራተኛው በስራው ልክ ውጤት መስጠት እንደሚገባ አመላክተዋል። ውጤት ተኮር ጋር ቅድም ብርሃኑ ያነሳው ህግ ላይ ያለው እንዳለ ሆነው እንዳለ ሆነው አሞላላችን እስካሁን ያለው ትክክል አይደለም የሚለውን ብትዙ ጥሩ ነው። ለምሳሌ ሁሉም ሲመጣ 93 ከሆነ ከሀ እስከ ፔ 93 ነው። 82 ከሆነ ከሀ እስከ ፔ 82 ነው። እንደዚህ አይነት ውጤት ተኮር የሚባል ነገር የለም። ይሄ ለምን ይሆናል? ሰዎችን ስለማንነካ ምን ይለኛል በሚል በኢሉንታ ስለሚንሰራ የተሻለ ለሚሰራ ባለሙያም 85 ሰተን ደከምላለው ሰዓት አሳልፎ ጠዋት ተኝቶ አራት ሰዓት ለሚመጣው ማንም ሰው ያው ሁሉም አንድ አይደለም። እኩል የምንሰጥ ከሆነ ትክክል አይደለም ነው። አንደኛ የሚሰራውን ሰው ሚንከደጅ አናደርግም ዲስከረጅ ነው የሚናደረገው። የደቡብ ኢትዮጵያ ክልል ዋና ኦዲተር አቶ አበባየሁ ኤርሚያስ ከደሞዝ እና ከተለያዩ ጥቅማ ጥቅም ጋር በተያያዘ ሀሳባቸውን አንስተዋል። በተለይም ደግሞ ከጥቅማ ጥቅም ጋር በተያያዘ የሁሉም ሰራተኛ እኩል ሊሆን አይችልም። ከቦታዎች ጋር በተያያዘ አካባቢውን ታሳቢ በማድረግ አበል እየከፈልን እንገኛለን ነው ያሉት። ከዛ ውጪ ከጥቅማ ጥቅም ጋር ተያይዞ ከደሞዝ ጋር ያለውን ከክልሉ ገቢዎች ጋር ትይዩ እንዲሆን ከፌደራልም ዋና ኦዲተር መስሪያ ቤት የመጣ መነሻ ሀሳብ አለ። ያንንም ጭምር ይዘን የክልሉ ገቢዎች ከዚም ማሻገር የሌሎች ክልሎች የጸደቀ ምን ይመስላል የሚለውን የትግራይ ክልልም ጭምር መነሻ አድርገን ይዘናል። እንደ አማራጭ ሁለቱንም ይዘን ነው የቀረብ ነው። አሁን ላይ የተከፈለው ይሄ ከኑሮ ውድነት ጋር ተያይዞ ያለውን ነው። ከዛ ውጭ ግን ይሄኛውን በሁለቱ አማራጭ፣ አንደኛው አማራጭ የገቢዎች ሁለተኛ አማራጭ የትግራይ እንደየ እንትናቸው ማለት ነው። እሱን ይዘን ነው ጨርሰን ወደ የሚመለከተው አካል ለማቅረብ ዝግጅቱን የጨረስ ነው። ከቢፒአር ድልድል ጋር በተያያዘ ሁሉም ሰራተኛ መረጃውን በማሟላት በድልድሉ መሳተፍ እንዳለበት ጭምር አሳስበዋል።